በህገ መንግስታችን እንደ ሰፈረው የብሔርና ብሔረሰቦች ማንነት ከሚገለጽባቸው መካከል ባህል፣ ታሪክ፣ ቋንቋ፣ መልካ ምድር፣ አሰፋፈር ተጠቃሾቹ ናቸው። ዛሬ ቅኝታችን ወደ ሰሜን ምስራቅ ኢትዮጵያ የባህል ሀብታሞቹ ወደ ራያዎቹ ይወስደናል። አሁን የምንገኘው ከአዲስ አበባ አምስት መቶ ሰባ ኪሎ ሜትር ላይ ነው። በሰሜን ወሎ በቆቦ ወረዳ ማለት ነው። ያ ማት የፍቅር ሀገር፣ የፍቅር ተምሳሌት፣ የጀግና ሀገር፣ የገበሬ ሀገር፣ የአርብቶ አደር ሀገር፣ ለም መሬት ያላት ውብ የፍቅር ሀገር ነች።

በአማራ ክልላዊ መንግስት በሰሜን ወሎ ዞን በራያ ቆቦ አካባቢ ትውፊታዊ ባህሎች ተጠብቀው ይገኛሉ። ይህ ባህል እንዳይበረዝ እና እንዳይከለስ ከፍተኛ ስራ እየተከናወነ ይገኛል። የራያ ቆቦ ወረዳ የባህል ቡድን በማዋቀር ስራዎችን በመድረክም በጎዳና ላይም የተሻለ እንቅስቃሴ እያደረገ እንዳለ ነው። ወግና ባህላቸውን እስከ ዛሬ ድረስ ጠብቀው ያቆዩት የራያ ሕዝቦች ተለይተው የሚታወቁበት አንዱ አለባበሳቸው ነው። አለባበሳቸው ቀልብ ይስባል ይማርካል። ይሄ የለበስኩት ቀሚስ ያገቡት ነው። መልጎም አለው። መልጎሙ ይሄ ነው። ይሄ ነው መቀነቱ። ከዛ ደግሞ ይሄ ላሁን የምትለብሹ ነው። እላዩ ላይ የምትጭን የምትለብሹ ነው። አላባሹ ነው የለበስኩት ልብስ በራያ ቆቦ ማህበረሰብ፣ ሁሌ የሚዘወተር የባህል አልባሳቱ ነው ይሄ ልብስ። ከታች ስጀምር የተጫማሁት ጥርር ጫማ ይሄኛው፣ ጎንቢሶ ይባላል። ጎንቢሶ ማለት ትርጉሙ ማዘቅዘቅ ሲሆን እሱን ሁለት አይነት አለባበስ ስርዓት አሉ። አንደኛው ጥለቱን ወደ ታች አድርጎ መልበስ ሲሆን፣ ሌላኛው ልክ እንደዚህ ጥለቱን ወደ ላይ አድርጎ መልበስ ይሆናል። ይሄኛው ስመጣ እርቦ ነው ከላይ የሚለበስ እርቦ ነው። ይሄኛው ድግ ነው። ድግ የሚያደገድጉት ወጣቶች ሲደርሱ እንዳይደክማቸው ወዳቸው እንዳይረባቸው ድጋፍ ይሆናል። አንድ ይሄ ጥቅም አለው እንዳይደክሙ እንዳይረባቸው። ሌላው የሰውነት ተክለ ሰውነታቸው ስርዓት ይዞ እንዲያድግ ያደርገዋል። ሌላኛው እዚህ ጋር ጨህት ያሰር ያለው ይሄ ጨህት በእኛ አካባቢ ልጅ ሲወለድ አንገቱ ላይ ይታሰርለታል። ድባው የጀግንነቱ ምልክት ነው። በቃ ደረስኩ ማለት ነው ጡንቻዬ ከሯዋን የማለት ምልክት ይኖረው እና አንገቱ የነበረውን ይበጥስና እንደምታየው ይሄ ጠፍር ነው ከዛ የተሰራ ነው። ከዛ ይሰራና ራሱ ከክንዱ ያስራል። ከዛ በኋላ ምን ሆነ ማለት ነው፣ ያ ልጅ ጎረመሰ ማለት ነው። ከጎረመሰ በኋላ አባቱ እንደምታዩ እንደዚህ አይነት ሞይዘር ይሸልመዋል። ይህም ሞይዘር ይዞ ቤተሰቡንም ከብቶቹን፣ አገሩን ይጠብቅበታል። እዚህ ጋር ድጉ ላይ የተሰካው ጩቤ ነው። ጩቤ ሲያዘራያ ላይ እኛ ከአባቶቻችን ያገኘነው ልምድ ይህንን ጩቤ ይዘው ጓደና ይሄዳሉ ብያለሁ። እዛ ከብት ቢወድቅባቸው ይባረኩበታል። አሁን ደግሞ ወደ አንድ ቦታ ልውሰዳችሁ። ገበያ ንግድ፣ የሚካሄድበት፣ የሚሸጥበትና የሚለወጥበት ሂደት ብቻ የሚከናወንበት አይደለም አዳዲስ የሥራ ፈጠራም የሚቀኝበት ነው። ቆንጆዎች የሚተያዩበት የወደፊት እጮኛቸውን የሚያዩበት። በራያ ገበያ በተለይ ሴቶች ውበታቸውን የሚጠብቁበት የተለያዩ የውበት መጠበቂያ ቁሳቁሶች ይሸጣሉ። ቁንጅናን ለማስተዋወቅ የምንጠቀምባቸው እንትኖች፣ ለምሳሌ አሽኩቲና ናትራ ቀጠና እያደሱ መንፈስን አዲስ አራያ ሲደርሱ ይላል እና ራያ በየቤቱ የራያ ጭስ አለ። ያን ጭስ መንገድም መንገደኛ ሁሉ ሲያልፍ መንገዱ ሁሉ ይሸጣል እና ያ የሚሰራው ካሽኩቲ ከናትራ፣ ከቅጥናዊ፣ ከደሱ፣ ከወይራው፣ ከጥንጅቱ ያ ሁሉ ነው እና ውበትን መጠበቂያ ነገሮች እነዚህ እነዚህ ነገሮች አሉ። ስንወልድ ማለት ነው ያው ጭሱ እሞቃለን። ቅቤ አናታችን ላይ አድርገን የባህላችንን መግለጫ ነው። ኩል ደግሞ ያው ኩሉና ቤት አንት ምን ብለን ያቅኝታችን ቀጥሏል። ጊዜው ያኔ እኛ እዛ በነበርንበት ወቅት የሰርግ ጊዜ ነበርና በአንደኛው የሰርግ ስነ ስርዓት ላይ ተገኝተናል። አማጮች ወደ ልጅቷ ቤት ይሄዳሉ። አማጭ ማለት ሽምግልና ለወንድ ልጅ ሴቷን ልጅ የሚያጩ ማለት ነው። ወደ ሴቷ ቤት ይሄዱና ልጃችሁ ለልጃችን ብለው ይጠይቃሉ። ማጭ ማለት መሀል ላይ ሆኖ የዛኛውንም የዚህኛውንም ነገሮች የሚያቃል ነው እና በሱ ተላላኪነት ቀጠሮ ይያዛል። ራያዎች በርከት ያለ የሰርግ ስነ ስርአት ቢኖራቸውም በገጠር ያለው ግን የጥንቱን ስነ ስርአት የተከተለ ነው። የሰርጓ ቀን ከተቆረጠ በኋላ እንሳሱላ ትሞቃለች፣ ቅቤ ትቀባለች ጭስ ትሞቃለች። የወይራ ጭስ ማለት ቦለቅያ ይባላል። በማስ ለብሳ ቦለቅያ ውስጥ ትገባለች። ያው ውበቷን ማሳመር አለባት እና ተዘጋጅታ መጠበቅ አለባት ባሏን ያው የሰርጉ ጊዜ እስከሚደርስ ማለት ነው። እንደዚህ እንደዚህ አይነት ነገሮች አሉ። ልጅቷ ቤተሰቦቿም አምነውና ፈቅደው የመጡትን ሽማግሌዎች በዚህ መልኩ ያስተናግዳሉ። ለእጮኝነት መገለጫ ከ20 እስከ 30 ብር ይሰጡና ቀጠረው ቀጥረው ይለያያሉ። ያ ምንድን ነው ብሩ ተፈልገው ሳይሆን በቃ መተሳሰሪያ ነች፣ ቃል መጋቢያ ነች እና በዛ መልኩ ይተጫጫሉ ማለት ነው። ቀጠሮው ይያዛል ለሰርግ ያው የሰርጉ ሂደት ይካሄዳል ማለት ነው። ራያዎች ባህላቸውን ከሚያሳዩበት አንዱ ሰርግ በመሆኑ የልጅቷ ቤተሰቦች ከቀጠሮው ቀን ጀምሮ ሽር ጉዱን ይጀምራሉ። ሙሽሪት በሚንዚዎቿ ታጅባ ምክር እየተለገሰት እንሾሽላ ትሞቃለች። ከዛ በኋላማ ሌሎች ስነ ስርዓቶች ይከተላሉ። በሰርጉ ለት ስዳት ሲመጣ ባልዮ ከመምጣቱ በፊት ጥፍር ቆረጣም ይባላል። ወተት ገበታ ላይ ይደረግና ቆቲ ገበታው ላይ ይነከራል። ከዛ እንደዚህ ጥፍሯ ወተት ላይ ተነክሮ ትቆረጣለች። ኩል ትኳላለች። ህዝብ ዘንድ ለየት ያለ ነገር የታዘብ ነው። በእንጀራ ተሞልቶ ወደ ዳሱ የመጣው መሶብ በብር ተሞልቶ መሄዱ ነው። በተለይ አመሻሽ ላይ ታዳሚዎች፣ ሰርገኞች በተቀመጡበት የሚከናወን ስነ ስርዓት ነው። የሙሽሪት ቤት በእንዲ መልኩ ደመቅ እያለ ነው። ሙሽራው በሚንዞዎቹ ታጅቦ ጉዞ ተጀምሯል። የአንድ ሰዓት ያህል የግርብ መንገድ ከተጓዙ በኋላ ሙሽሪት ቤተሰቦች ቤት ሲደርሱ ጊዜው ደንግዝግዝ ያለ ነው። በራያ ህዝብ ዘንድ የሴት ቤተሰቦች ለሙሽራው ቤተሰቦች በሙሉ ስጦታ ያበረክታሉ። ለየት ያደርገዋል። በጣም ማለት የሴት ቤተሰቦች ናቸው፣ ለወንዱ ቤተሰቦች የሚሸልሙት። ለምሳሌ ለእናት ለአባት ጋቢ እና ይህን ያክል ብር ለአባት ጋቢና ይህን ያክል ብር ለወንድም ለእህት፣ ለአክስት፣ ለአጎት አማጭ ድረስ ይሸለማል። የሙሽሪት የመጀመሪያ ሚንዜዋ ለቅምሽ ያዘጋጀችውን በሶ ካበሰበሰች በኋላ የቀኝ እጇን ለሙሽራው የግራ እጇን ደግሞ ለሙሽሪት ካጎረሰች በኋላ ለየት ብሎ ያየነው ጉዳይ ዓይን የምትኩለው የመጀመሪያ ሚንዜ ናት። በራያ ህዝብ ዘንድ በሰርግ ስነ ስርዓት ውስጥ ሙሽራው ሙሽሪትን ይዟ ሲጓዝ ምናልባት ወንዝ ቢያጋጥም ወይንም ደግሞ መንታ መንገድ ቢያጋጥማቸው ሚልኪው ጥሩ አይደለም ተብሎ ስለሚታሰብ ትንሽ ዶሮ ሚንዚዎቹ አብረው ይዘው ይጓዛሉ። እንደው ወንዝ ጋር ከደረሱ ምን ይደረግ ይሆን? ዶሮዋ ትታረዳለች። በቃ ያ ማለት ፊዳ ማለት ነው፣ እንደ ፊዳ ተብሎ ፊዳ ማለት ደግሞ ማሳለፊያ የዛ ነገር እንደ ማሳለፊያ ማለት ነው። ክፉ ነገር ምናልባት ካለ በቃ እንዳይገጥማቸው ያን ነገር ያደርጋሉ። በተለይ ወንዝ ሲሻገሩ ወንዝ ከተሻገሩ ዶሮ አርደው ነው የሚሻገሩት። እኛም ለሙሽሮቹ መልካም የትዳር ዘመን ይሁንላቸው እያልን ወግና ባህላቸውን እስከ ዛሬ ድረስ ጠብቀው የቆዩት የራያ ሕዝቦች የጥንካሬያቸው ተምሳሌት ነውና ይበል የሚያሰኝ ነው። እኔ በሌላ ጊዜ የራያን አካባቢ ሌሎች ባህሎች ይዤ እመለሳለሁ።